በሰዓቱ በተሳሳተ መንገድ ለእኛም ለህዝባችንም የመከራ እንጽዋ ህዝባችንን ስናሳይ ቆይተናል። የተስተካከለ መንገድ መስሎን መመሪያ መንገድ አልሆነም። በመጣው በተሰጠን በሽማግሌዎቻችን በአባቶቻችን በተሰጠን ግሰጣና ምክር ተቀብለን ይቅርታን መንገድ መርጠን ወደ ይቅርታ ከገባን ወንድሜ እንዳለው ሀያ ቀናችን ነው። ቀጣይ ይህን ህዝብ ለመካስ ግንባር ቀደም ሆነን ዝግጁ መሆኔን አንዳንድ ወጣት ላብስርላችሁ ወደ ገበሬ ከመጨቆን ገበሬ ኢኮኖሚው ከመውደቅ ውጭ ምንም ነገር የለውም። ገበሬው ፈልጎ ሳይሆን ተገዶ ነው አብዛኛው። ኛ ስርዓቱ ጥሞንም አይደለም መስሎን ገብተናል። ግን ስናየው የሰባ ዓመት አዛውንት መግረፍ ነው እና አላማ የለውም ስርዓቱ አልጣመንም። ተመልሰን መንግስት እናት አባት ነው በሚል አንዳንድ ወንድሞቻችን ቀድሞ ይወጡ አሉ። እሱ አለ ነጋሽ ተሾመ፣ ከፈጣም ሰንቶም፣ እነደጉ ወጡ በእነሱ አማካኝነት እኛም እየተሳብን መጣኘት። የሰላም ጥሪ አውጄ ለመኖር በፍላጎት መጥቻለሁ ማንም ሳያስገድደኝ እጄን ልሰጥቼ ማለት ነው። እና ከእንግዲህ ያለውንም እናንተ ጋር አብሮ ሆኜም ልሰራም እችላለሁ። መንግስት እንደሚያደርገኝም ሆናለሁ። እነዛንም የሚሰሙን ከሆነ ደውለንም ምናምኑ ለማስገባት ጥረት እናደርጋለን። ከእንግዲህ ባለው ወንድሞቻችን ብዙ አሉ፣ እኛ ጋር የነበሩት እነዛንም ለማስገባት ዝግጁ ነን። እኔ መጥቼ ለራሴ ነጻነት ለማግኘት አይደለም የመጣሁት አሁን። ራሴን ብቻ ሾልኬ ነጻነት ለማግኘት አይደለም። በሌላ ቦታ ያሉት ወንድሞቻችንም ጭምር ጤናማ ሀሚሮ ያለው አሳሰብ ያለው መስሎትም በማወቅም በሆን ባለማወቅ የወጣ ኃይል ተመልሶ ገብቶ ህዝቡን ማገልገል ነው፣ ይቅር ማለት ነው እ አሁን ህዝቤን ይቅር ለማለት ነው ሰጥቶ ኃይልም የህዝብ ልጅ ነው ከህዝብ ውጭ ሌላ አጠራርም ስለሌለ በስልጣን ላይ የሚኖር በሃይማኖት አባት የሚኖር ህዝብ ነው። ይቅርታ ጠይቀን ዙረን ይህን ማህበረሰብ ከገባበት አረንቋ ለማውጣት ነው።